አምስት አርባ ሰባት ዛሬ የዚህ የፌዴራል ፍርድ ቤቶች በተመለከተ ያሉት የህግ ማዕቀፎች በተመለከተ በተለይ ፎከስ የምናደርገው የዚህ የፌዴራል ፍርድ ቤቶችና የክልል ፍርድ ቤቶች ስልጣንን በተመለከተና የፌዴራል ፍርድ ቤቶችና የክልል ፍርድ ቤቶች ደግሞ የሚኖራቸውን ግንኙነት በተለይ ከዚህ የመንግስታት ግንኙነት አዋጅ ቁጥር 1231 ጋር አያይዘን ለማየት የምንሞክረው ነገር ይኖራል። እንግዲህ እንደዚህ ስንል የተቋማት ጉዳይ ሳይሆን እዛ ውስጥ ያዘው ዞሮ የግለሰብ ውሳኔ ላይ የሚያርፍና መብትን ነው ዞሮ የሚነካውና፣ ትክክል ነው። ፌዴራላዊ ስርአት በባህሪው ትንሽ ወሰብሰብ ያለ ነው። ጥንቃቄ ይፈልጋል። ተቋማት ይፈልጋል። በተለይ ጠንካራ ተቋማት መኖር አለባቸው። ከነዚህ ተቋማት መካከል ደግሞ ዋነኛዎቹ የሚባሉት ፍርድ ቤቶች ናቸው ወይም የዳኝነት አካላት ናቸው እና አህዳዊ ስርዓት ሲሆን ችግር የለም፣ ሁሉም ነገር ከማዕከል ነው ከማዕከል ነው የሚወርደው። ፌዴራላዊ ስርዓት ሲሆን ግን ሲጀመር ምን አይነት ፌዴራላዊ ስርዓት ነው የምንከተለው የሚለው ነገር ከግምት ውስጥ መግባት አለበት። አሁን ሁለት አይነት ፌዴራላዊ ስርዓት አለ። ይሄ ውድድራዊ ፌዴራላዊ ስርዓት የሚባል አለ፣ ወይም ደግሞ ኮምፒቲቲቭ ፌዴራሊዝም የምንለው ማለት ነው። ትብብራዊ ፌዴራላዊ ስርዓት ደግሞ የሚባል አለ፣ ይሄ ኮኦፕሬቲቭ ፌዴራሊዝም። አሁን ኢትዮጵያ በህገ መንግስቷ የሚያስቀመጠችው ትብብራዊ ፌዴራል ስርዓት ነው፣ ወይም ደሞ ኮኦፕሬቲቭ ፌዴራሊዝም ነው የምትከተለው። ምክንያቱም በክልልና በፌዴራል መንግስታት መካከል በትብብር ነው የሚሰራው። ኢቭን ስልጣን ለሁለት አካፍሎ ነገር ግን ስልጣናቸውን ኤክሰርሳይዝ ሲያደርጉ በተናበበ መልኩ ኤክሰርሳይዝ እንዲያደርጉ ህገ መንግስቱ ያስቀምጣል፣ ያዛል። እና በተናበበ መልኩ እንዴት ነው የሚያደርጉት የሚለውን ነገር ደግሞ በህግ በስርዓት መመራት ስላለበት አዋጅ ቁጥር 1231 በነገራችን ላይ አዋጅ ቁጥር 1231 አሁን ከለውጡ በኋላ ከመጡት ስር ነቀል የሚባሉ አዋጆች አንዱ ነው። 2013 ላይ ነው 2013 ላይ ነው የወጣው ግን መውጣት የነበረበት ልክ ፌዴራል ስርአቱ እንደመጣ፣ ፌዴራል ስርአቱ ተግባራዊ እንደተደረገ 1987 ህገ መንግስቱን መጽደቅ ተከትሎ ኢሚዲየትሊ ነበር መሆን የነበረበት ምክንያቱ በክልሎችና በፌዴራል መንግስቱ መካከል ያለው የእርስ በእርስ ግንኙነት ምን መምሰል አለበት? የሚባለው ነገር የህግ ማዕቀፍ ያስፈልገዋል፣ ፖሊሲ ያስፈልገው ነበር። ነገር ግን ከ1987 ዓ ም ጀምሮ እስከ 2010 ድረስ በዚህ ጉዳይ ላይ በወቅቱ የነበረው መንግስት ትኩረት ብዙም አልሰጠውም ነበር። ለምሳሌ እዚህ የፌዴራል መንግስት በክልል ጣልቃ ስለሚገባበት ስርዓት እሱ ቅርብ ጊዜ ተሻሽሏል። እስከ ዛሬ የነበረው አዋጅ 359 በሁለት መልኩ ነው። ክልሉም ሲጠይቅ ጣልቃ ሊገባ ይችላል ያለ ክልሉም ጥያቄና ፈቃድ ጣልቃ ሊገባ ይችላል እሱ ግን ዘጠና አምስት ዓመተ ምህረት ላይ ነው የወጣው ልክ እንደሱ እሱም ቢሆን የፌዴራልና የክልል መንግስታትን ግንኙነት ለመወሰን ከሚወጡት የህግ ማዕቀፎች መካከል አንዱ ነበረ እሱ ቀድሞ ወጣ ይሄኛው ግን እስካሁን ዘገየ ዞሮ ዞሮ ከሚቀር ቢዘገይ ይሻላል በሚለው መርህ መውጣቱ ጠቃሚ ነው እና እንግዲህ ይሄ አዋጅ የሚገዛው ኢንተርጋቨርንመንታ ሪሌሽን የምንለው በፌዴራሊዝም ጥናት አይጂአር የምንለው ሶስቱንም አካላት የአገር አቀፍ የህግ አውጪዎች መድረክ አለ። አገር አቀፍ የህግ አስፈጻሚዎች መድረክ አለ። አገር አቀፍ የዳኝነቱ አካል ደግሞ መድረክ አለ። እንግዲህ ወደ ፍርድ ቤቶች ስንሄድ ከዚህ በፊትም በአንድም ሆነ በሌላ መልኩ ለማየት የሞከርነው ነገር አለ። እንግዲህ ፍርድ ቤቶች ሲባሉ በአንድ ሀገር ውስጥ በአንድ ሉዓላዊ ሀገር ውስጥ ዜጎች ግላዊ ጉዳያቸውን በተመለከተ ሊሆን ይችላል፣ ከመንግስት ጋር ያላቸውን ግንኙነት በተመለከተ ሊሆን ይችላል። አለመግባባት ቢፈጠር ክርክር ቢፈጠር ቅራኔ ቢፈጠር እነኚህ ገለልተኛ አካላት ጋር ቀርቦ ነው ተከራክሮ አለኝ የሚለውን ማስረጃ አቅርቦ ተሟክቶ አሸንፎ አሳምኖ በአመክንዮውና በህግ እንዲሁም በማስረጃ አሳምኖ ውሳኔ ያገኛል እና ውሳኔ ካገኘ በኋላ ደግሞ እንደ ውሳኔ ይፈጸምለታል። ይሄ ይሄ ትራንዛክሽን የሚካሄድባቸው ቦታዎች ናቸው እንግዲህ የዳኝነት አካላት ወይም ደግሞ ፍርድ ቤቶች የምንላቸው። ስለዚህ በኢትዮጵያ ኢትዮጵያ እንደ ሀገር ረጅም የሆነ የህግ ታሪክ ረጅም የሆነ የፍትህ አስተዳደር ታሪክ ያላት ሀገር ናት። ምንም እንኳን አንዳንዶቹ የተጻፉ አንዳንዶቹ ያልተጻፉ አንዳንዶቹ ልማዳዊ የተወሰኑ ደግሞ ሃይማኖታዊ በሆነ መልኩ የሚሄዱ ቢሆንም ረጅም የሆነ የህግ ታሪክ የፍትህ አስተዳደር ታሪክ ያላት ሀገር ናት። በዘመናዊ መልኩ በተጻፈ ህግ ጠቅላይ ፍርድ ቤት፣ ከፍተኛ ፍርድ ቤት፣ አውራጃ ፍርድ ቤት፣ ወረዳ ፍርድ ቤት ተብሎ የተቋቋመው ከቀዳማዊ ኃይለ ሥላሴ ዘመነ መንግስት በኋላ ነው። በተለይ ለዚህ ጥሩ እንትን የምትሆነን አዋጅ አለች። በ934 ዓ ም የወጣች የፍትህ አስተዳደር አዋጅ አድሚኒስትሬሽን ፕሮክላሜሽን ፎር ዘ አድሚኒስትሬሽን ኦፍ ጃስቲስ ትባል የጠቅላይ ንጉሰ ነገሥት ፍርድ ቤት፣ የከፍተኛው ፍርድ ቤት፣ የአውራጃና የወረዳ ፍርድ ቤት ብላ ለመጀመሪያ ጊዜ ሌየርስ ኦፍ ኮርትስ ወይም ደግሞ የፍርድ ቤቶችን ተዋረድ የስልጣን አደረጃጀትን ወስና የወጣች አዋጅ አለች። ከዛች አዋጅ በኋላ ነው እንግዲህ እየተሻሻለ እየተሻሻለ 1948ቱም ህገ መንግስት ከመጣ በኋላ ከዛ 1948 ህገ መንግስቱም 1967 ላይ ሰስፔንድ ከተደረገ በኋላ ፍርድ ቤቶች ያ ሰስፔንድ ያደረገው አዋጅ በተለይ አዋጅ ቁጥር 11967 ጊዜያዊ ወታደራዊ አስተዳደር ደርግን ያቋቋመው አዋጅ ህገ መንግስቱን አግደዋል። ንጉሰ ነገስቱ ከስልጣን መውረዳቸውን አውጀዋል። ፓርላማውም እንደተበተነ እንደተዘጋ አውጀዋል ግን መደበኛ ስራቸውን ከሚያከናውኑ ተቋማት አንዱ ፍርድ ቤቶች ናቸው፣ ና እነሱ መደበኛ ስራቸውን ያከናውናሉ ብሎ ያስቀምጥና ግን በዚህ በንጉሱ ዘመን ጥፋት ያጠፉ ያስተዳድር በደል ያደረሱ የእነሱን ጉዳይ የሚመለከት የጦር ፍርድ ቤት ይቋቋማል። ይሄ ፍርድ ቤት ደግሞ ይግባኝ አይኖረውም ብሎ አዋጁ ላይ ያስቀምጧል። ና መደበኛውን ስራ የተቋቋሙት ኦልሬዲ የተቋቋሙት ፍርድ ቤቶች ስራቸውን ይቀጥላሉ ብሎ ኦልሞስት ለአስራ ሶስት ዓመታት ያክል ያለ ህገ መንግስት ያው እንግዲህ በደርግ ዘመን ኖረናል። ከዛ 1987 ዓ ም የኢሂድሪ ህገ መንግስት ሲወጣ ካቋቋማቸው ህገ መንግስቱ በቀጥታ ላቋቋማቸው ፍርድ ቤቶችን ግን በአዋጅ ይቋቋማሉ ብሎ በኢሂድሪ ህገ መንግስት ላይ አስቀመጠ። በዛ መሰረት አዋጅ ቁጥር 9 1981 የኢሂድሪ ጠቅላይ ፍርድ ቤት ማቋቋሚ አዋጅ ተብሎ ወጣ ማለት ነው። ይሄም ሶስት ዓመት የቆየ አደረጃጀት ነው። ህገ መንግስቱን ሶስት ዓመት ብቻ ሶስት ዓመት የሚያነሰ ይመስለኛል። ከዛ ወደ ሽግግር መንግስቱን የምንጠው ሽግግር መንግስቱም የማዕከላዊ የጠቅላይ ፍርድ ቤት የማዕከላዊ ከፍተኛ ፍርድ ብሎ አቋቁሞ እያለ እያለ ወደ ኢፌድሪ ህገ መንግስት መጣ ማለት ነው። የኢፌድሪ ህገ መንግስት ግልጽ የሆነ አቋም ነው የያዘው ፍርድ ቤቶችን በተመለከተ። አንቀጽ ሰባ ስምንትን ስንመለከት በተለይ ንዑስ ቁጥር አንድ ፍርድ ቤቶች ህገ መንግስታዊ ተቋማት መሆናቸውን እና በህገ መንግስቱ በቀጥታ ከተቋቋሙት አምስት ተቋማት መካከል እንግዲህ፣ በቀጥታ በህገ መንግስቱ የተቋቋሙ አምስት ተቋማት አሉ ብዬ ነው የማምነው እኔ። አንደኛ የህዝብ ተወካዮች ምክር ቤት አለ የፌዴሬሽን ምክር ቤት አለ። የሚኒስትሮች ምክር ቤት አለ። የህገ መንግስት ጉዳዮች አጣሪ ጉባኤ አለ። ፍርድ ቤቶች አሉ። አንዳንድ አካላት አይ ስድስት ናቸው የጠቅላይ ሚኒስትሩ ጽፈት ቤትም ይላሉ። እኔ ደግሞ አይ ጠቅላይ ሚኒስትሩ ጽፈት ቤት ጽፈት ቤት ሳይሆን ለሚኒስትሮች ምክር ቤት አንድ አካል ሆኖ የተቋቋመው የሚል ክርክር አለ። ዞሮ ዞሮ ግን ህገ መንግስቱ ካቋቋማቸው ዋና ተቋማት አንዱ የዳኝነቱ ተቋም ነው። ምክንያቱም አንቀጽ ሰባ ስምንት እንደው ቃል በቃል ብናነበው በዚህ ህገ መንግስት ነፃ የዳኝነት አካል በዚህ ህገ መንግስት ተቋቁሟል ነው የሚለው። ተቋቁሟል፣ ይቋቋማል ሳይሆን ተቋቁሟል ነው የሚለው። ልክ እንደ ሌሎቹ ተቋማት ለምሳሌ እንደ አሁን እዚህ ህገ መንግስት ላይ ስማቸው የተጠቀሰ አካላት አሉ፣ ግን ያልተቋቋሙ፣ ወደፊት እንደሚቋቋሙ የሚገለጹ እነ ምርጫ ቦርድ እነ ዋና አውዲተር እነ ህዝብ ቆጠራ ኮሚሽን በአዋጅ ይቋቋማል፣ ዝርዝሩ በህግ ይወሰናል እያለ ነው የሚያልፋቸው ህገ ፍርድ ቤቶችን ግን በዚህ ህገ መንግስት መሰረት ኦሬዲ ተቋቁሟሉ እና አዋጃዊ ተቋማት ሳይሆኑ ህገ መንግስታዊ ተቋማት ናቸው ማለት ነው። በአዋጅ አቋቋም ከሆን በአዋጅ ልታሻሽለውም በአዋጅ ልትሽራውም ትችላለ። ፍርድ ቤቶች ግን በዛ መልኩ ሳይሆን ከዛ ትንሽ ላቅ ያለ ከፍ ያለ አደረጃጀት ያላቸው ተቋማት ናቸው ማለት ነው። እንግዲህ ነጻ የዳኝነት አካል በዚህ ህገ መንግስት መቋቋሙን በይፋ ከገለጸ በኋላ ህገ መንግስቱ የፌዴራሉ መንግስት ከፍተኛ የዳኝነት አካል የፌዴራሉ ጠቅላይ ፍርድ ቤት ነው ይላል። አሁን በዚሁ ህገ መንግስት አንቀጽ ሀምሳ ላይ ስልጣን፣ በነገራችን ላይ የዚህ ህገ መንግስት አንቀጽ ሀምሳ ድንጋጌ በጣም ወሳኝ ድንጋጌ ናት፣ በተለይ የፌዴራሉን ስርዓት በስልጣን በፌደራል እና በክልል እንዴት ሼር እንደተደረገ ሼርድ ፓወር ወይም ደግሞ ሼርድ ሩል እና ሰልፍ ሩል የሚባለው ኮንሴፕቶች የፌዴራሊዝም ኮንሴፕቶች እንዴት እንደተካተቱ አንቀጽ ሀምሳ ላይ በደንብ አስቀምጦታል። ከእነኚህ ድንጋጌዎች አንዱ አሁን ከያዝነው ጉዳይ ጋር ተያያዥነት ያለው ማለት ነው አንቀጽ ሀምሳ ንዑስ ቁጥር ሰባት ላይ ያለው ነው። እዚህ ጋር ምን ይላል? የክልል የዳኝነት ስልጣን የፍርድ ቤቶች ብቻ ነው ይላል። አሁን ከላይ ጀምረን ስናነበው የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ በፌዴራል መንግስትና በክልሎች የተዋቀረ ነው። የፌዴራሉ መንግስትና ክልሎች የህግ አውጭነት የህግ አስፈጻሚነትና የዳኝነት ስልጣን አላቸው። ሰልፍ ሩል የምንለው ማለት ነው፣ የእያንዳንዳቸው ማለት ነው። የፌዴራሉ መንግስት ከፍተኛ የስልጣን አካል የፌዴራሉ መንግስት የህዝብ ተወካዮች ምክር ቤት ነው። ዘቢግ ቦስ የምንለው ማለት ነው። ስለዚህ አስፈጻሚውንም የመቆጣጠር ስልጣን አለው፣ የዳኝነቱንም አካል የመቆጣጠር ስልጣን አለው። ይሄ ያው የፓርላሜንታዊ ስርዓት መገለጫ ነው። እንዲሁም የኛ ሀገር ይሄንን ቢያስቀምጥም በህገ መንግሥቱ አንቀጽ ዘጠኝ ላይ እንደተቀመጠው የበላይ የሚሆነ ህገ መንግስቱ ነው። ፓርላማውንም የፈጠረው ሁሉንም የመንግስት ተቋማት ነው የፈጠረው የህገ መንግስት ነው የወለዳቸው፣ አባታቸው የህገ መንግስት ነው። እንግሊዝ አገር ብናይ ግን ኮንስቲቱሽናል ሱፕሪማሲ የሚባል ነገር የለም። ለምሳሌ እንግሊዝ ናት እንግዲህ የፓርላሜንታሪ ስርዓት አባት ወይም ፈጣሪ የምትባለው፣ አይደለም ፓርላሜንታሪ ሱፕሪማሲ ነው የምንለው የፓርላማው ፍጹማዊ የበላይነት ነው የሚባለው። የእኛ እንዲሁም ትንሽ ለዘብ ያለ ነው። ዞሮ ዞሮ ግን የህዝብ ተወካዮች ምክር ቤት የበላይ ነው። በተመሳሳይም ደግሞ የክልል ከፍተኛ የስልጣን አካል ደግሞ የክልሉ ምክር ቤት መሳ ለመሳ ማለት ነው። ክልሎች በክልልነትና ክልሎች አስፈላጊ ሆነው በሚያገኟቸው የአስተዳደር ክኖች ህዝቡ በዝቅተኛ አስተዳደር ከኖ በቀጥታ ይሳተፍ ዘንድ ለዝቅተኛ ርከኖች በቂ ስልጣን ይሰጣል። የክልል ምክር ቤት በክልሉ ስልጣን ስር በሆኑ ጉዳዮች የክልሉን ህግ አውጭ አካል ነው። ይህ ህገ መንግስት መሰረት በማድረግ የክልሉን ህገ መንግስት ያዘጋጃል፣ ያጸድቃል፣ ያሻሽላል። የክልል መስተዳድር የክልሉ ከፍተኛ ህግ አስፈጻሚ አካል ነው። የክልል ፍርድ ዳኝነት ስልጣን ደግሞ የፍርድ ቤቶች ብቻ ነው ይልና የፌዴራሉ መንግስትና የክልሎች ስልጣን በዚህ ህገ መንግስት ተወስኗል። ተወስኗል ማለት አንቀጽ 51 ስለ ፌዴራል መንግስቱ ስልጣን አንቀጽ ሃምሳ ሁለት ስለ ክልሎች ስልጣን እያለ እያለ ኢቨን ለሁለቱ በጋራ ያልተሰጠ ወይም ለአንዳቸው ያልተሰጠ ደግሞ ሬዚጁዋል ፓወር ለማንም ያልተሰጠ ስልጣን ከሆነ ደግሞ ባይ ዲፎልት የክልሎች ነው ብሎ ያስቀምጣል። ለፌዴራሉ መንግስት የተሰጠው ስልጣን በክልሎች መከበር አለበት፣ ለክልሎች የተሰጠው ስልጣንም በፌዴራሉ መንግስት መከበር አለበት። ይሄ መርህ ነው። ኤክሰፕሽኖች አሉት። ከዛ ንኡስ ቁጥር ዘጠኝ ላይ ምን ይላል? የፌዴራል መንግስት በዚህ ህገ መንግስት አንቀጽ 51 ከተሰጡ ስልጣንና ተግባራት እንዳስፈላጊነቱ አስፈላጊነቱ ለክልሎች በውክልና ሊሰጥ ይችላል። አሁን የውክልና ስልጣን የተፈቀደ ነው። በዚህ ህገ መንግስት መሰረት አምስት

የተከበራችሁ አድማጮቻችን ይህ የእናንተ ሬዲዮ ሸገር አንድ መቶ ሁለት ነጥብ አንድ ነው። ሳምንታዊ 547 ዝግጅታችን እንደቀጠለ ነው። ከሸገር የአካፋይ ሰዓት መልእክት በፊት እንግዲህ የውክልና ስልጣንን በተመለከተ በህገ መንግስቱ የተፈቀደ ስለመሆኑ አንስተን አንዳንድ ነገር ተነጋግረናል። የውክልና ስልጣን ግን እስከ ምን ድረስ ነው ተግባራዊ የሚሆነው? ለመሆኑ ቀድሞ የወጣው የህገ መንግስቱ ወይም ደግሞ አዋጁ በዘጠኝ ክልሎች ነውእና ዘጠኝ ክልሎችን ታሳቢ በማ ማድረግ ነው። አሁን ደግሞ ሌሎች ክልሎች ተጨምረዋልና በእነዚህ ክልሎችስ ተግባራዊ የሚሆነው በምን አይነት መልኩ ነው? ቀድሞ በወጣው አሰራር መሰረት ነው ወይንስ ለነሱ ሌላ ህግ ይወጣል የሚለውም እንደዚሁ የሚያነጋግር ነገር ስለሆነ በሚቀጥለው ሳምንት እንመለስበታለን። የፍርድ ቤቶች ጉዳይ ሲነሳ በነገራችን ላይ ዞሮ ዞሮ ህግ ተግባራዊ የሚደረገው ከታች ጀምሮ በግለሰብ ደረጃ ስለሆነና የእያንዳንዱን የ ሰው ወይም ደግሞ ግለሰብን ህይወት ላይ ተጽዕኖ የሚፈጥር ነው ወይም ነጻነቱን የሚያስገኝለት ወይም ደግሞ ነጻነቱን የሚወስድበት ስለሆነ ህግ ላይ አተኩረን እንግዲህ ደግመን ደጋግመን ተቋሞቻችን ላይ እንሰራለን። በተለይም የህግ ተቋሞቻችን ምን ይመስላሉ? የህግ ተቋሞቻችን ጠንካራ አለመሆን ወይም ደግሞ ጥንካሬ መጉደል ዜጎች ላይ ምን ሊፈጥር ይችላል? የተቋሞቻችን ጠንካራ መሆን ደግሞ ለዜጎቻችን እንዴት መከታ ሊሆን የሚችል ጉዳይ ነው የሚለውንም እንደ እዚሁ እናነሳለን ና በተከታታይ በዚህ ነጥብ ዙሪያ ከህግ ባለሙያው ጋር ሀሳብ እንለዋወጣለን። አብራችሁን ስለምትሆኑ እናመሰግናለን። የተወደዳችሁ አድማጮቻችን፣ እንግዲህ ቀደም ሲል መግቢያ ላይ እንዳልኩት በሚቀጥለው ጊዜ በኢትዮጵያ ምርጫ ይደረጋል። ለዚህ ምርጫ ምን አይነት ዝግጅቶች፣ ግብዓት የሚሆኑ ነገሮች እየተሰሩ ነው በፖለቲካ ፓርቲዎች ረገድ፣ በምርጫ ቦርድ ረገድ፣ እንዲሁም ደግሞ አስፈላጊ በሆኑ ባለድርሻ አካላት እንዴት አይነት ዝግጅት እየተደረገ ነው የሚለውንም እንደዚሁ እናያለን። ባለፉት ጊዜያት የኢትዮጵያ ብሔራዊ ምርጫ ቦርድ በተለያዩ አካባቢዎች፣ በዩኒቨርሲቲዎች፣ በክልሎች ስነዜጋን ዜጋ የተመለከቱ ልዩ ልዩ ዶክመንቶችን እየሰነደ ሲያከፋፍል ሲሰጥ ነበር ና ይሄ አንድ መልካም ነገር ነው። ምክንያቱም የምርጫ ሂደት የሚጀምረው ከጅምሮ ባሉ ነገሮች ነው ና ውጤቱም የሚለካው ያንን ለማድረግ ደግሞ የስነ ዜጋ ትምህርቱ በምን አይነት መልኩ ነው ተሰንዶና ዶክመንትድ ሆኖ ሊተላለፍ የሚችለው የሚለውም እንደዚሁ የሚያነጋግርና ቀድሚያ ሊሰጠው የሚችል ጉዳይ ስለሆነ ብሔራዊ ምርጫ ቦርድ በዚህ ዙሪያ እየሰራ ነው። ከዛ በመቀጠል እንግዲህ አሁንም ልዩ ልዩ የፖለቲካ ፓርቲዎች ህጋዊነትን ጉዳይ የተመለከቱ ጥያቄዎች ያሉባቸው አሉ። ህወሓትን የተመለከተ አለ ለምሳሌ የህወሓት የህልውና በምርጫ ቦርድ ደረጃ አሁን ምን ደረጃ ላይ ነው ያለው ቢባል ያው የታወቀ ነገር ነው። ሌሎች የፖለቲካ ፓርቲዎችም እንደዚሁ ከአንድም ሁለት መስራቾች ነን ያሉ ጥያቄ በማቅረባቸው ነገሮቹ እንዲቆሙ የተደረጉበት አለ። ሌሎች የፖለቲካ ፓርቲዎችም አሁ ወደፊት መምጣታቸው አይቀርም። እንዳል ነው የምርጫ ወቅት ላይ ነው በአብዛኛው የኢትዮጵያ የፖለቲካ ፓርቲዎች የሚታዩትና ይህንን በተመለከተ የሚሰራቸው በርካታ ስራዎች አሉ። በተቻለ መጠነኛ የቦርዱን ሰብሳቢ አግኝተን ያለውን ሁኔታ ለመጠየቅ እንሞክራለን። ምክንያቱም ምርጫ በየጊዜው ጠብቆ የሚመጣ ትልቅ ሀገራዊ ክንውን ስለሆነ በምርጫ ያልሆነ ወይም ደግሞ ሂደቱ ያልታወቀ እና አሰራሩ ያልታወቀ የምርጫ ሂደት በራሱ ውጤታማ ስለማይሆን በዚህ ላይ እንነጋገራለን። ባለድርሻዎችንም እንደዚሁ እንጠይቃለን። አብራችሁን ስለምትሆኑ እናንተ አድማጮችም እንደዚሁ በጣም ደስ ይለናል። ዜሮ 011 27 54 54 የስልክ መስመራችን ነው። ደውሉልን፣ ሀሳብ አስተያየቶቻችሁን ስጡን። ከሸገር ጋር